በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እስከዚህች ዕለትና ሰዓት ያደረሰን አምላካችን ክብርና ምስጋና አለሰቡ ይሁን። ከዚህ በመቀጠል የተለመደውን የማርቆስን ወንጌል የሐዲስ ኪዳን ትምህርት እንቀጥላለን። የሐዲስ ኪዳን ትምህርት ያው ማርቆስ ወንጌል ምዕራፍ አስራ ሦስትን ዛሬ እናያለን። ምዕራፍ አስራ ሦስት ምን ይላል? ስለምን ይናገራል? በውስጡ ምን ምን አለው? እኛ እስከዚህ ምን እንማራለን? የሚለውን እንመለከታለን ማለት ነው። እንግዲህ በመጀመሪያው በእንተ ንስተተ ቤተ መቅደስ ነው የሚለው፣ ስለ ቤተ መቅደስ መፍረስ ይላል። ማንኛው ቤተ መቅደስ እንዴት የሚለው እናያለን። እንግዲህ ሲቀጥ ወፂ ምኩራብ ይቤሎ አህዱ ማርዳይሁ ሊቅ ሪ ምንታ ይመስል ንድቁ ወህበኒሁም ዋውሳ ግዜ ገሱ ወይ ቤሎ ትሬኢኑ ዘንተ ኩሎ ንድቀ ኣብየ እይትሓደ ግዜ እብሪ ድበ ዘይት ነሰት ይሄ ብዙ ግዜ ስለተምፃት ነው። ማቴዎስ ሃያ አራት ላይ በሰፊው ተነጋግረነዋል። ከዚህም ላይ ግን ያው ማየት ግዴታ ስለሚያስፈልግ ንስተተ ቤተ መቅደስ የቤተ መቅደሱ መፍረስ ማለት ነው። ጌታችን አምላካችን መድኃኒታችን የሱስ ክርስቶስ ከቤተ መቅደስ ወጥቶ ማለትም ዛሬ ካህናት በቤተ መቅደስ ኪዳን አድርሰው ስርዓተ ቅዳሴ ጨርሰው ጠዋት የፀሐይ ጮራ ወይም እግረ ፀሐይ ሲበትን ወጥተው አደባባይ ላይ እንደሚታየው በቤተ መቅደሱ ቆይተው ከቤተ መቅደስ ወጥተው በደብረዘይት ተራራ ፊትለፊት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተቀምጦ በነበረበት ሰዓት ወደ ርሱ ሐዋርያት ቀርበው ትርኤኑ ዘንተ ንድቀ ህንፃሁ ለቤተ መቅደስ የቤተ መቅደሱን ይህን ህንፃ ታይዋለ ብለው አድንቀው መንገዳቸውን ነው እንግዲህ ቤተመቅደስ በየጊዜው በየዘመኑ ቤተመቅደስ እየሰራ ሰሎሞ ሰባት ዓመት ሰራ። ያንን ፋርስ ባቢሎን ብናቡከደነ ጾር ፈረሰ። ከዚያ በኋላ አርባ ስድስት ዘመን እነ ዘሩባቢል ሰሩ። ዘሩባቢል አርባ ስድስት ዓመት የሰራውን ቤተመቅደስ በወርቅ በብር አንቆጥቁጦ ሰርቶን ነበረ። የጠዋት ፀሐይ ግሬ ፀሐይ ወይም ጮራው ሲበትን ከወርቅና ከብሩ ከነሐሱ ጋር ሲያንፀባርቅ የተለየ ውበት ፈጥሮ ነበርና ይህንን ታያለህ? ይህን መቅደስ ሲያምር ብለው አድንቀው መግለጻቸውን ነው። እነሱ እያደነቁ ያለው ህንፃውን ነው። ከህንፃው በላይ ግን ህንፃ ሰብን ህንፃ እግዚአብሔር ሰውን የፈጠር ራሱ እያለ እሱን አላደነቁትም ነበርና ወደ ራሱ ሊመልሳቸው ፈልጎ ነው ይላሉ። አዎ ልክ ነው። የአምራል ህንፃው አርባ ስድስት ዓመት ፈጅተዋል። በወርቅ በብር በነሐስ ተንቆጥቆጦ የተሰራ ነው። የፀሐይ ጮራው ሲበትንበት ወይም እግረ ፀሐይ ሲያርፍበት ልዩ ድባብ ፈጥሯል። እውነት ነው አላቸው። ይህን ካላቸው በኋላ አማን አማን እምለክቡ እይትነ ነ እየተነሰት እብን ድንጋይ በድንጋይ ላይ ሳይሆን አይቀር የሚፈርሳሉ ነገራቸው። ያ ማለት እንኳን ዘሩባቤልና ሰዎች እስራኤል የሰሩት 46 ዓመት የተሰራ ህንፃ አይደለም ቀርቶ ሰው የሰራው እግዚአብሔር የፈጠረው ህንፃ እግዚአብሔር የሰው ልጅ ይፈርሳል የሚል ይህንን መረዳት እንዳለባቸው በዕለተ ምጽአት ሁሉ እንደሚያልፍ ህንፃዎችም ሁሉም ነገር የሚያልፍ እንደሆነ ይህንን ሲያስረዳቸው እንመለከታለን። ከዚያ ቀጥሎ ስለ ህልቀተ አለም ነው። ወእንዘ ነበረ ውስተ ደብረ ዘይት አንፃረ ምኩራብ ተሳልጎ በባይቲቶሙ ጴጥሮስ ዋይቆ ዮሐንስ ወንድሪያስ ወይቤልዎ ንግረነ ማይዜ ይከውን ዝንቱ እንው የተወሰኑትን ሐዋርያት ጠራ እንጂ በደብረ ዘይት ተራራ ፊትለፊት ቁጭ ብሎ ሳለ ወደሱ ሐዋርያት ቀርበው አቤቱ ጌታ ሆይ የህልፈትተ ዓለም መጨረሻው ምንድን ነው? እንዴት ያልፋል ብለው መጠየቃቸው ነው። ምልክቱስ ምንድን ነው ብለው ጠይቀውታል። ማእዜ ይከውን ዝንቱ ኩሉ ያ ቤተ መቅደሱ የሚፈርሰው ድንጋይ በድንጋይ ላዩ የሚሆነው መቼ ነው ብለው ጥያቄ ማቅረባቸው ነው። አመ ይከውን ዝንቱ ኩሉ ወአውሥአ ኢየሱስ ወአኀዘ ይበሎሙ ዑቁ ኢያስሕቱክሙ እስመ ብዙኃን ይመጽኡ በስሚን ዘይብሉ አነ ውእቱ ክርስቶስ። በመጀመሪያ የመጀመሪያው ምልክት እኔ ኢየሱስ ነኝ ብለው የሚመጡ አሉ። በስሜ የሚመጡ ኢየሱስ ነይ ክርስቶስ ነይ ብለይ የሚመጡ አሉ። እነሱ እንዲያስጧችሁ ተጠንቀቁ። ከዚያም በኋላ ደግሞ የጦርነት ድምፅ ትሰማላችሁ። ረሃብ ሸነፈር በየሀገሩ ይሆናል። ይህ ሁሉ ይሆን ዘንድ ግንድ ነው እንደው ወባሕቱ አኮሶቢሃ ዘይሀልቅ እንደው ንዱ በቀላሉ የሚያልቅ አይደለም። ያን ጊዜም የሚያልቅ አደ የተነሳ ህዝብ ድበህዝ ህዝብ በህዝብ ላይ ይነሳል። ማለትም ማህበራዊ ቀውስ ይኖራል። ወነገስት ላይ ለነገስት መንግስት በመንግስት ላይ ይነሳል። ፖለቲካዊ አለመግባባት ይነሳል፣ ቀውስ ይኖራል። ወይ ከውን ድልቅልቅ በበ ቢሄሩ ወይ መፅ ረሃብ ዝተዝኑት ብሔር ይህም ደግሞ በህዝቡ ዘንድ ረሃብ ሸነፈር መከራ እንደሚመጣ የማህበራዊ ቀውስ እንደሚኖር በዝርዝር ይነግረናል። ዝንቱ ቀዳሚሁ ለጻዕር ይህ የጻዕር ምልክቱ ነው። አንትሙ ሰው ቁርሰክሙ ወይወስዱክሙ አባይ ወዳት ወይቀስፉክሙ በምኵራባት እናንተ ራሳችሁ እወቁ። ይወስዷቸዋል። ስለ ስሜ ተጠላችሁ ትሆናላችሁ። በአደባባይ ያቆሟቸዋል፣ በፍርድ አደባባይ ወደ እስር ቤት ወስዷቸዋል፣ ይገርፏቸዋል፣ መከራ ያመጡባቸዋል። ወለኩሎም አሕዛብ ይደሉ ይቀድሙ ወይስፍክቦ ለወንጌል ያን ጊዜ ለአሕዛብ ሁሉ ወንጌል ይሰበክ ዘንድ አስቀድማችሁ ትናገሩ ዘንድ ግድ ነው። ሶቢሃ ያበጽ ህክሙ ወይመጡ ክሙ ይተነበቡ ዛአንበብ ክሙ ሶቢሃ ንቡ ያን ጊዜ ንቡ። ማንም ይህንን በሉባ ያላችሁን ሁሉ አትበሉ። እግዚአብሔር የሚያናገራችሁ ነገር አለ። ያን ጊዜ እሱን ተነጋገሩ። ዘትነብቡ ዘእግዚአብሔር መንፈስ ቅዱስ ድ የሚነግራችሁን ትናገራላችሁ እንጂ ወያገብ ሁ ኋሁ ለሞት ወንድም ወንድሙን ወውሉዶ አባት ልጁን ወውሉድ ይትነሱ ዲበ አዝማዲ ኮሙ ልጆችም በዘመዶቻቸው ላይ ይነሳሉ። ወይቀትልዎሙ ወትከውኑ ጽሉአነ በኀበ ኩሉ ሰብእ በእንተ ስምየ ሁሉም ይገሏችኋል። በስሜ በሰው ዘንድ የተጠላችሁ ትሆናላችሁ። ወዘሰ ዘልፈ ትዕግስቶ ውእቱ ይድኅን እንግዲህ በዚህ ሁሉ መከራ ይሄ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ረሃብ፣ ቸነፈር፣ ድልቅልቅ ይነሳል። ስደት ይሆናል። የሚገርፋችሁ ይበዛል። የሚያስራችሁ ይበዛል። በስሜ የተጠላችሁ ትሆናላችሁ። ማህበራዊ ቀውስ ይመጣል። ፖለቲካዊ ቀውስ ይመጣል። የኢኮኖሚ ቀውስ ይፈጠራል። ይሄ ሁሉ በሚሆንበት ሰዓት ማለት የጻይር መጀመሪያው ነው። ግን ይህን ሁሉ ሲመጣ ሃይማኖትን ሳይክድ እስከ መጨረሻው የጸና ርሱ ይድናል በማለት ይዘጋዋል። የዚህን ይቀጥላል ሶበሬክሙ አሰሮ ለሙስና ዘይቤ ዳንኤል ነቢ ዘይቀውም የንትን የክፋት የጥፋትን ምልክት ባያቸው ጊዜ ውስተ መካን ቅዱስም ሀበ እይደሉ የማይገባ በተቀደሰ ቦታ ላይ ዘያነብብ ለይለቡ የሚያነብብ ቢኖር ያን ጊዜ ያስተውል። ወይተ አሚረ ለውስተ ይሁዳ ይጎዩ ውስተ አድባር በይሁድ ያሉትም ወደ ተራራዎች ወዘይ ውስተናይ ሀሎ ይወርድ ውስተ ቤት በላይ በጣራ ላይ ያለም ወደታች ወደ ቤት ይወርዳል። ወይይባ ይንሳ ዘኮን እምቤት ከአንድ ቦታ ያለው ወደ አንድ ቦታ ወይም ሰፈር ያለ ሰው ተመልሶ ወደ ቤቱ እቃውን እንኳን አይወስድም። የእግዚአብሔር ቀን ሲመጣ ይህን ላድርግ ይህን ልልበስ ይህን ልቀይር ይህን ቃል ሰብስብ የማያስብል ድንገት የሚመጣ ስለሆነ ይህን ነው እየነገረን ያለ። ወዘሄ ገዳም ሀሎ በገዳም ያለን በምጥረ በዳ እይትመየጥ ድሬሁ ይህን ሳልብሶ ያስቀመጠውን ልብስ ለማንሳት እንኳን ጊዜ አይኖረውም። ወባይቱ አሌ ሎለ ጽኑ ሰዓት ያን ጊዜ የጸነሱ ሰዎች ወዮላቸው። ወለላይ ሀፅና ውተ አሚረም ያን ጊዜ ልጆችንም ወልደው ለሚያሳድጉ ወዮላቸው። በሌላ ባተረጓጎም ምኞትን ጸንሰው ኃጢአትን የሚወልዱ ሰዎች እነኛን ወዮላቸው፣ እነኛንም የሚያሳድጉ ሰዎች ወዮላቸው። ከመይኩን ያክሙ በክረምት ሽሽታችሁ እንዳይሆን ማለትም ክረምት ላይ ውሃታችሁ ውሃ ነው። ዘጠኝ ወር የሰበሰቡትን እየበሉ ይቀመጣሉ እንጂ ወደዚህ ሀገር እሄዳለሁ የማይባልበት ነው። እንግዲህ ጌታችንም ሲመጣ ንስሐ በዚህ ሰዓት ድግባ አይባልም። ቀድሞ ንስሐ ካልገቡ በዚያን ጊዜ ወደዚያ ሊመጠራት አለና መሄጃ የለም ማለት ነው። እስመ ይከውን ይህ ተአሚረ አብይ ሕማም ያን ጊዜ ታላቅ መከራ ይሆናል፣ መከራ ይመጣል። ስለዚህ እስከ መጨረሻው ድረስ የጸና ርሱ ይድናል የሚለው ሁሉንም ወንጌል በዚህ ላይ ያለውን የሚያካትት። በአጠቃላይ ግን ዕለተ ምጻት ከመምጣቱ በፊት ጌታችን ከመምጣቱ በፊት እነኚህ ሁሉ በዝርዝር መከራዎች የሚመጡ የሚፈራረቁ እንደሆነ አለም ላይ አሁንም ስንመለከተው ይሄ ዋዜማ ይመስላል። ህዝብ በህዝብ ላይ የሚለው ህዝብና ህዝብ አይግባባ፣ መንግስት በመንግስት ላይ የምንለው መንግስት በመንግስት ላይ አይግባባ ጦር ይሆናል። እንዲሁም የረሃብ፣ የቸነፈር የጦርነት ድምፅ ትሰማላችሁ። ረሃብ በየሀገሩ የምሰማው የረሃብ ድምፅ ነው፣ የጦር ድምፅ ነው። እንደገናም ስደት፣ ፍልሰት ይበዛል። ስደቱ ፍልሰቱ በአለም ላይ የምናየው ነው እና በአጠቃላይ ይህንን ወንጌል ስንመለከተው ዓለም አሁን ያለችበት የዚህ ዋዜማ ላይ እንደሆነ በዝርዝር የሚያስረዳን ብዙ ነገር በውስጡ አለ ማለት ነው። እንግዲህ እስከ መጨረሻው የጸና ነው ይሄ ሁሉ ውጥንቅጥ ይመጣል፣ መከራ ይወጣል፣ ውጣ ውረድ አለ፣ አለመግባባት አለ። ወትስቸኮስ ፍቅር ማበ ሁሉ ሰብ ከሰው ልጆችን ፍቅር ትቀዘቅዛለች። ነገር ግን ወዛዝ ለፈተግ ሰውቱ ድህን እስከ መጨረሻው የጸና ርሱ ይድናል የሚለው እስከመጨረሻው መጨረሻው በእምነት መጽራት እንደሚጠበቅብን ይህ ወንጌል በደንብ ያስረዳናል ማለት ነው። ለተመረጡ ሰዎች ያቺ ቀን ባታጥር ኑሮ ስጋ የለበሰ ሁሉ ባልዲያንም ነበር ይላል። ያው ስለ ቅዱሳን ብሎ እግዚአብሔር እየሰጠ ያለ ቃል ኪዳን እነኚህ ሁሉ ቀናቱን ክፉ ብዙ ክፉ ነገር ሲመጣ ከዚያ መካከል ሰዎችን የሚሰውረው ለተመረጡ ስለ ቅዱሳኑ ስለ ቃል ኪዳኑ እያለ ሰዎችን ከተለያየ የፈተና መከራ ማይበል ውስጥ እግዚአብሔር እንደሚያወጣና እንደሚታደግ ከረግረግ የኃጢአት ረግረግ ውስጥ እያወጣ በምረሰገነት እያመላለሰ እንዲኖር ማድረጉን የእግዚአብሔር ቸርነት አሁንም እየተገለጠልን እንደሆነ በሱ ቸርነት እንዳለን እንጂ በዓለም ላይ ያለውን ግን እኛ እየሰራ ነው ያለው ከእግዚአብሔር የጽርቅ ስራ ጋር መሄድ እንደማይችል በዝርዝር የሚያስረዳን የመጽሐፍ ቅዱስ ክፍል ነው። ይቀጥላል። እዚሁ ዕለተ ምጽአትን በእንተ ምጽአቱ ለወልደ እጓለ እመሕያው ወባሕቱ፣ ይእተ አሚረ ያኛው የዋዜማ ነው። አጠቃላይ ስለ ዋዜማው ከመንጣቱ በፊት የሚሆነውን ምልክት ነው የነገረን። ይቀጥልና ሲመጣ ደግሞ ወባሕቱ ይእተ አሚረ፣ ምስለዚህ ሁሉ ህማም ፀሐይን ይጸልም፣ ፀሐይ ይጨልማል። ወወርኅኒ ይሁ ብርሃኖ፣ ጨረቃም ብርሃን አይኖረውም። ወከዋክብትኒ ይወድቁ እምሰማይ ይትሀወኩ ኃይለ ሁሉ ሰማያት ወምድር፣ ሰማይና የምድር ኃይል ሁሉ ይናወጣል ወይኔ ወልወልድ እኳ ለሚሆን ዘይመፅ በደመና ሰማይም ስለብዙ ኃይል ወስባት በብዙ ምስጋናና ከኃይላት መላይት ታጅቦ ኢየሱስ ክርስቶስ በደመና ማለትም በባህሪ ክብሩ ይመጣል ወይም በሌቪሰ ስጋ በድንግል ማርያም ስጋ ይመጣል። ይህ ተአሚረ ይፌንወሙ ለመላይቱ አስተጋብኦም ለሕሩያኒሁም አርባይቱ ነፋሳት ማጽናፈ ምድር እስከ አጽናፈ ሰማይ፣ ከሰማይ ዳርቻ እስከ ምድር ዳርቻ ማለትም ከአራቱ አዝን ዓለም በመላይት አማካኝነት የሰው ልጆችን ይሰበስባል። እምበለስ አይምሩ አምሳሊሁም፣ ከበለስ ምሳሌውን ተማሩ። ኮነ አጽቃዲኩም ወሰረጸ ቈጽላ እነሆ ቅርንጫፏ ደካማ ሆኖ ቅጠሏ ግን የሰፋ ከሆነ ከበለስ ተማሩ። የታወቅ ከመዓል ፀቀ ማይረር ጊዜው እንደደረሰ መከሩ እንደደረሰ ወቁ። ከማሆኪያን ትሙኒም ከመሬክሙ ዘንተ ኩሎ ከመኮነ አይምሩ ከመበፃ ሀበሁት ይህም ደግሞ የሞት የህልፈት ወይም የጽድቅና የኮነኔ የፍርድ በር እንደደረሰ ወቁ በማለት ይገልጻል። እንደው ከበለስ አይምሩ የሚለው በለስ ዘይቤ ቤተ እስራኤል ነው። እስራኤል ናት ብለዋታል ሊቃውንቱ። ከበለስ ምልክቱን ተማሩ ማለት በለስ አጽቁ የደከመ ቅጠሉ የለመለመ እንደሆነ ዕለተ ምጻት እንደደረሰ ወቁ። በለስ የተባለች እስራኤል ናት። በዓለም ላይ የተበተነች እስራኤል ሥርዓተ መንግስት መስርታ እንደ ሀገር ቁማ ስታዩ ዕለተ ምጻት እየደረሰ እንደሆነ ወቁ ብለው ይህንን በትርጓሜ ሊቃውንት አስቀምጠውታል አባቶቻችን እና ይቀጥልና ሰማይ ወምድር ያልፈው ቃል የሰይ ያልፍ ሲዘጋው ሰማይና ምድር ያልፋል፣ ቃል ግን አያልፍም ብሎ እለፍ ያልኩት ያልፋል፣ አትለፍ ያልኩት አያልፍም። ይሄ ጠፈሩ ዝናብ የሚያዘንበው ሐኖሱ ተጠቅሎ ያልፋል፣ ይሄ ምድርም ያልፋል። ያው የተዘጋጀላቸው የእግዚአብሔር መንግስት አለ፣ ወደዚያ ትሸጋገራላችሁ የሚል ብዙ ጊዜ እልፈት ዓለም ሲባል ሰማያት ያልፋሉ ያልፉም ክርክር አለ። ሰማያት አያልፉም የሚያልፈው ሰማይ እየተባለ ጠፈር ያልፋል፣ ሰማይ የተባለ ሐኖስ ያልፋል፣ ምድር ባጠቃላይ እስከ ግዘፋ ባጠቃላይ ታልፋለች። ሲኦል ገነት፣ ብሔረ ሕያዋን፣ ብሔረ ውጹዋን የሚባል የለም ሁሉም ያልፋሉ። ከህደ መሳት መንግስተ ሰማያትና መላየትና የሰው ልጆች አያልፉም፣ ምክንያቱም መላየት አያልፉም። መላይት በዚያው በከተማቸው በይወር በራማ በኤረር ቅዱስ ቅዱስ ምስጋናው ይቀጥላል እስከ ጽርሃ አርያም። እንደገናም የሰው ልጆች ደግሞ ከዚህ ሁሉ ዓለም ከገነት ወጥተው ወደ መንግስተ ሰማያት ይሸጋገራሉ። በመንግስተ ሰማያት ከሰማያት አንዱ አነሷ ላይ ቅዱስ ቅዱስ እያሉ በዚያ ላይ የሰው ልጆች ይኖራሉ። እግዚአብሔርም በዚያው በዙፋኑ ይቀጥላል። በአንጻሩም እንደገና ገሃነመ እሳት ኑ ሀቤ ኑ ሁሩምኔ ብሎ አሚፀኞችን የሚያሰናብ ስለሆነ መሰናበቻቸው ማረፊያቸው እሱ ስለሆነ እነኝህ አራት ነገሮች እንዲህ የማያልፉ ሊቃውንት ይገልጻሉ። ሰንበት ያልፋል አያልፍም የሚል ክርክር አለ። ሰንበት ዓለምም የተፈጠረበት ዓለምም የሚያልፍበት ስለሆነ ያው መተግበሪያ ቀን ስለሆነ የሚል ሀሳብ አላያልፍም የሚሉት ግን የማያልፍ ነገር የለም እነኝህ አራቱ ነገሮች ናቸው የማያልፉትም የሚል ክርክር አለ። ዞሮ ዞሮ ግን እስከ መጨረሻው መጽናት በእግዚአብሔር መንግስት ያኖራል የሚለውን ነገር መያዝ የፅርቅ ጉዳይ ይሄ ነው ያለ ጠቅላላ እውቀት ማለት ነው። እዚህ ቀጥሎ ወደ መጨረሻ ያለውን አንቀጽ ስንመለከት ወበንተይቲ ዕለት ወይ ወይት ሳት አልቦ ዘይ አመራ ኤ መላይተ ሰማይ ወይ ወልድ ዘንበላ ባይቲቱ፣ ያችን እለት እግዚአብሔር የሚመጣባትን እለት እለተ ምጻትን መላይትም የሰው ልጅም አያውቃትም ከእግዚአብሔር በስተቀር ይላል። ይህን ብዙ ጊዜ ወልድ አያውቃትም፣ ኢየሱስ ክርስቶስ አያውቃትም መላእክት አያውቋትም ወደሚለው ሀሳብ ይወስዱና ብዙ ሰዎች ይከራከራሉ። በዚህ በእርግጥ በታምረ ኢየሱስ ላይ ጥሩ ታቀንተውታል፣ ሐዋርያት አቃንተውታል በትምህርታቸው ወል ደቂቀ አዳም ወይም መላእክተ ሰማይ የሰው ልጅም ሰዎች የአዳም ዘርና መላእክት አያውቋትም ማለት ነው። እሱማ የፈጠራት ቀን አይደለች? የፈጠራትን ቀን እንዴት አያውቃትም ይባላል የሚለው ቋሚ ትምህርት ነው። በአንጻሩ እንደገና ደግሞ ለእሱም ሰተውም ሊቃውንት ይተረጉማሉ። የአንድምታ መተርጉማን በሚስጥር ለአጠይቆ ነው አሉ ምንም የፈጠራት የሚያውቃት ቀን ብትሆንም አላዋቂ ስጋን ተዋህዶ እንደመጣ ለማጠየቅ ነው። አላዋቂ ስጋን እንደተዋህድ ለማጠየቅ አያውቃትም አለ እንጂ እሱማ ቀድሞ የፈጠራትም በኋላም የሚያሳልፋት ራሱ የዚች የቀኗ ባለቤት ራሱ ነው ብለው ሊቃውንት አባቶቻችን በዚህ በሁለት መንገድ ይተረጉሙታል። ወቁ ትግቡ ጸልዩ፣ ተግታችሁ ጸልዩ። ወቁ ተግታችሁ ጸልዩ ስሜት አምሩ ማይዜ መዋዕል ጊዜሁም መቼ እንደሆነ ቀኑ ዘመኑ እንዴት እንደሆነ አታውቁት። ከመበስ ይዘ የነግድ ወይ ሀድግ ብይቶ ምን ነው ቀኑና እለቱ አታውቁትም። መቼ እንደሆነ ማለት ወሩ መጋቢት ነው፣ ዘመኑ ዘመነ ዮሐንስ ነው፣ እለቱም ምሁድ ነው፣ ጊዜውም መንፈቀ ሌሊት ነው። ምለውታ ሊቃውንቱ። እንዴት አይታወቅም ያለው አታውቁም ማለት ምን ማለት ነው ቢሉ፣ አይ ብዙ ወራ መጋቢት አለ። እስካሁን ብዙ ወራ መጋቢት አልፏል። ማንኛው መጋቢት እንደሆነ ዚያ ብቻ ነው የሚያውቀው። መጋቢት እንደሆነ እናውቃለን ማንኛው መጋቢት እንደሆነ ግን የሚያውቀው እግዚአብሔር ብቻ ነው። ማንኛው እሁድ እንደሆነ እንደሚመጣው እናውቃለን። ማንኛው እሁድ እንደሆነ የሚያውቀው ግን እግዚአብሔር ነው። ብዙ እሁድ ያልፋል። ብዙ እሁድ ያልፋል። ማንኛው እሁድ እንደሆነ እግዚአብሔር ያውቃል። የሚያውቀው እሱ ስለሆነ ነው። ብዙ መንፈቀድ አለ። ብዙ ዘመን ዮሐንስ አለ። ብዙ ዘመን ዮሐንስ፣ ብዙ ዘመን ፈቀድ አልፏል፣ ወደፊትም ያልፋሉ። ማንኛው እንደሆነ ለይቶ የሚያውቀው ቀኑን እግዚአብሔር ብቻ ስለሆነ ነው ብለው ሊቃውንት አባቶቻችን አሁንም ያስቀምጣሉ። ከመበሲ ዘይነግድ ወይ ሀድግ ቤቱም ወይሞ አግብርትሙ ላሃዱ እንደኩም የዞ ለዳዊትን ከመትጋ ለፃዊኒ ከመትጋ እንከይተአምሩ ማይዚ ይመጽእ። መቼ፣ ምን ሰዓት፣ እንዴት እንደሚመጣ አታውቁም። እንደሚመጣ አታውቁም። ስለዚህ ተግታችሁ ጸልዩ። መቼ እንደሚመጣ ሌባ መቼ እንደሚመጣ ባለቤት እንደማያውቅ እንደማያውቅ ቤቱን ዘግቶ መቀመጥ ነው የሚጠበቅበት። ዝግጅት አድርጎ ቤቱን ለመጠበቅ ቤቱን በጽኑ ቁልፍ ቆልፎ ዘግቶ ቤቱን መቀመጥ ነው እንጂ አንድ ባለቤት ቤቱን የሚጠብቀው በመዝጋት ነው እንጂ፣ ሌባው በዚህ ሰዓት ይመጣል ብሎ ማወቅ ስለማይችል ቤቱን ዘግቶ እንደሚጠብቅ፣ እናንተም ደግሞ እንደዚያ እግዚአብሔር መቼ እንደሚመጣ አታውቁምና የኃጢአት በርን ዘግታችሁ በጽድቅ ጎዳና እየተመላለሳችሁ ዚያድን ጠብቁ የሚል አተታና ትርጓሜ በመስጠት ትምህርቱን ያጠናቅቃል ማለት ነው። ያስተማረን የገሰፀን የመከረን የስራውት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።